ታቦተ ጽዮን ህዳር 21 ቀን ኢትዮጵያ የገባችበት ቀን ነው። ለመጀመሪያ ጊዜ ኢትዮጵያ ሀገራችን ላይ ቤተ ክርስቲያን የሰሩት አክሱም ጽዮን ላይ ሀገራችን ኢትዮጵያ ላይ ተሰራላች። ደስ ይበላችሁ። ህዳር 21 ቀን የንግሥተ ሳባ ልጅ ቀዳማዊ ምኒልክ ታቦተ ጽዮንን ይዞ አክሱም የገባበት ንግሥተ ሳባም ስለ ታቦቷ ክብር ግብዣ ያደረገችበት ቀን ተብሎ ይከበራል። ድንግል ማርያም በእጸ ሕይወት ትመሰላለች፣ ልጇ ኢየሱስ ክርስቶስ በፍሬው ይመሰላል። እንኳን ለህዳር 21 ለቅድስት ጽዮን ድንግል ማርያም በሰላም አደረሳችሁ። ህዳር 21 ቀን ኢትዮጵያ ታቦተ ጽዮን የገባችው ንግሥት ሳባ መቅደስ ሰርታ ተቀበለቻት ወደ ኢትዮጵያ ያስገባቻት ዛሬ ነውና፣ ጽዮንን ክበባት። እንዲህ ያለችውን ታቦትማ ከባችሁ አመስግኗት። ታች ለቅድስት ለቅድስት ድንግል ማርያም ዓመታዊ የጽዮን ክብረ በዓል በሰላም አደረሳችሁ። እኔ ስናቴ ሰላም፣ ሰላም ውድ የዚህ ሸና ቤተሰቦች ሰላም፣ ውድ ኦርቶዶክሳውያን እንኳን ለህዳር 21 ለህዳር ጽዮን ማርያም ዓመታዊ ክብረ በዓል በሰላም አደረሳችሁ። በዛሬው ቪዲዮ ህዳር 21ን የእናታችን የእመቤታችን የቅድስት ድንግል ማርያም አመታዊ ክብረ በዓልን ጽዮን ማርያም ብለን ለምን እናከብራለን? በዚህች ዕለት ምን የተደረገበት ቀን ነው? ይህንን በማስመልከት እየተማማርን ቆይታ የምናደርግ ይሆናል። እንዲሁም እመቤታችን ያደረገችውን ድንቅ ተአምርም በዚህ ቪዲዮ መጨረሻ አካባቢ እንመለከታለን። ሁላችሁም ኮሜንት ላይ የእመቤታችን ፍቅሯ፣ በረከቷ፣ ረድኤቷ አይለየን ያላችሁን ኮሜንቱን አጥለቅልቁት። በድጋሚ እንኳን አደረሳችሁ። ወደ አዘጋጀንላችሁ ቪዲዮዎች ከማለፋችን በፊት ለብዙ ኦርቶዶክሳውያን ይህ ቪዲዮ እንዲዳረስ ሁላችሁም ቪዲዮን ላይክ በማድረግ ጀምሩ። ቢያንስ 5000 ላይክ እና ከዛ በላይ ላይክ፣ ሼር፣ ሰብስክራይብ እያደርጋችሁ በቀጥታ ወደ መጀመሪያው ቪዲዮ ላሳልፋችሁ። ህዳር 21 ለምን ይከበራል ቆሞስ አባ ገብረኪዳን ህዳር 21 ቀን እግዚአብሔር ለሙሴ በጣቱ ጽፎ ቀርጾ ባርኮ የሰጠው እስራኤልን አርባ ዓመት የመራቻቸው አማሌቃውያንን በኃይሏ ያጠፋችላቸው ዮርዳኖስን በደረቅ ያሻገረቻቸው ዳጎንን የቀጠቀጠችላቸው ፍልስጤማውያንን አንቀጥቅጣ በምርኮ የተመለሰችላቸው እስራኤል ተማጽነው ጥያቄያቸው የሚመለስባት እግዚአብሔር ለሕዝቡ የሚገለጥባት እግዚአብሔር ከድንኳኑ ከታቦቱ ላይ ሁኖ ከእናንተ ጋር ነ የሚልባት እግዚአብሔር ከነሱ ጋር መሆኑን የሚያረጋግጡባት ታቦተ ጽዮን ዛሬ ህዳር 21 ቀን ኢትዮጵያ የገባችበት ቀን ነው ማለት ነው። እውነቱ ማለት ኢትዮጵያ ታቦተ ጽዮን የገባችው ንግስት ሳባ መቅደስ ሰርታ የተቀበለቻት ወደ ኢትዮጵያ ያስገባቻት ዛሬ ነውና። ጽዮንን ክበቧት እንዲህ ያለችውን ታቦትማ ከባችሁ አመስግኗት ታቦት ጣዖት ነው ይላል እንዴት ታቦት ታቦት ጣዖት የሚሆን ሲባል ጣዖት ነው ይላል በብሉይ ኪዳን እንግዲያ እግዚአብሔር የሰጠ ስንለው ያማ አልፏል ይላል እንግዲያ እንደዚያ ካልክ ታቦት በብሉይ ኪዳን ብቻ ከነበረ ታቦት ደግሞ ዛሬ ጣዖት ነው ካልክ እግዚአብሔር ለጥቂት ዘመን ጣዖት ስናመልክ እንድንቆይ ፈቅዶልን ነበርን አይደለም አይገባችሁም እኮ ለእናንተ መልሱም ጥያቄውም አይባልም፣ እንጂ አደል እያልኩት ያለው በብሉይ ኪዳን ታቦት ነበር ብሎ አምኑ። አንድ መናፍቅ ዛሬ ጣወት ታቦት ነው ካለ አሃ ክርስቶስ እስከሚወለድ ጣወት እንድናመልክ ተፈቅዶልን ነበርን? ምክንያቱም ታቦትን የፈቀደ እግዚአብሔር ስለሆነ ያን ጊዜም የድነት መሳሪያ ነው፣ ዛሬም የድነት መሳሪያ ነው። በዚያ ጊዜ አስሩ ቃላት ይጻፉበት ነበረ ታቦት። ዛሬ ደግሞ የሚጻፍበትን እነግራችኋለሁ። አሁን ደግሞ ሌላስ ህዳር ጽዮን ለምን ታቦተ ጽዮንን ከበን እናመሰግናለን ካላችሁኝ ከቃሉ ጋር ናችሁ። ምን ምን የተደረገበት ነው? አንደኛ ዳጎን የወቀ ተቀጠቀጠበት። በሉ በሉ። ሁለተኛ ምን የሆነበት ቀን ነው? ኢትዮጵያ የገባችበት። ሶስተኛ ለታቦተ ጽዮን ከንግስት ሳባ በኋላ በሀዲስ ኪዳን አብረሃ አጽባሃ የተባሉ የኢትዮጵያ በሃይማኖት የከበሩ ንግስታት አክሱም ጽዮን ላይ መቅደሷን ሰርተው ቅዳሴ ቤቷ የተከበረበት ቀን ነው። ሶስተኛ በዘጠነኛው ክፍለ ዘመን በዮዲት ጉዲት ጊዜ ታቦተ ጽዮን ተሰዳ ዮዲት አክሱምን ስታቃጥል ታቦተ ጽዮን ወደ ዝዋይ ገዳም ተሰዳ ተመልሳ መቅደሷ ተሰርቶ የገባችበት ቀን ህዳር ሀያ አንድ ቀን ነው። በዚህ ቀን በጽዮን የሰበሰበን እግዚአብሔር የተመሰገነ ይሁን። አሁን አንድ ነገር ደግሞ ልነግራችሁ ነው። ጽዮንን ክበቧት በሉ፣ እስቲ በሉ፣ አይዟችሁ በሉ። ጽዮንን ታቦተ ጽዮን ወደ ኢትዮጵያ የገባችው ህዳር ሀያ አንድ ቀን ነው። ወዴት ኢትዮጵያ ታቦተ ጽዮን መታ ያረፈችበት አንዱ ቦታ ጣና ቂርቆስ ይባላል። ስለዚህ በዚህ ቦታ ተሰብስባችሁ ጽዮንን ከባችሁ ቁሙ። በየድርሳችሁ ተድባበ ማርያም ሂዳችሁም ክበቧት፣ መርጡለ ማርያም ሂዳችሁም ክበቧት፣ አክሱም ጽዮንም ሂዳችሁ ክበቧት። ሳፍ ጽዮን ትባል በነበረችው በእውነተኛይቱ መቅደስ እዚህ ባረፈችባት የኦሪት መስዋዕት በተሰዋባት በጣና ቂርቆስ ተገኝታችሁ ጽዮንን ክበቧት። ለአባታችን ቃለ ሕይወትን ያሰማልን። ህዳር 21 ጽዮን ማርያም አመታዊ ክብረ በዓል በድምቀት ይከበራል። በተለይም ደግሞ በአክሱም ጽዮን ማርያም በአዲስ አበባና በክፍለ ሀገራት ከተሞች እንዲሁ በተለያዩ አድባራት በዓሉ ይከበራል። እናንተ የት ከተማና የት ደብር በዓሉን ያከበራችሁ ነው? ኮመንት ላይ ጻፉልን። አሁንም እንቀጥል። ታቦተ ጽዮን መታ ህዳር 21 ቀን ኢትዮጵያ የገባችበት ቀን ነው። ስለ ጽዮን ዝማሌልም ኢትዮጵያ፣ ከዚያ ታቦተ ጽዮን መጣች። ጣና ቂርቆስ ተቀምጣለች፣ ወደ ስድስት መቶ ዓመት ሲሰዋበት የነበረ ቦታ ነው። ጣና ቂርቆስ ተቀምጣለች፣ ጎጃም መርጡ ለማርያም ተቀምጣለች፣ ወሎ ውስጥ ደግሞ ተድባበ ማርያም እትባል ቦታ ተቀምጣለች። መጨረሻ ላይ አክሱም ጽዮን አሁንም አለች። የጽዮን አምላክ ኢትዮጵያን አንድ ያደርግልን። የሚበጠብጥንን ሰይጣን ዳጎንን እንደቀጠቀጠችው አክሱም ያለችው ጽዮን የሚያባላንን ዲያብሎስ ትቀጥቅጥልን በሉላችሁ ነ ። ህዳር 21 የእመቤታችን የቅድስት ድንግል ማርያም ዓመታዊ ክብረ በዓል ለምን ይከበራል በሚል እየተማማርን እንገኛለን። ቀጣዩን ቪዲዮ በጥሞና እንከታተል። ጽዮን ማርያም ብለን እንደምንጠራት ካወቅን፣ ከተረዳን ዘንዳ ደግሞ ዛሬ ህዳር 21 ቀን የመቤታችን የቅድስት ድንግል ማርያምን ዓመታዊ ክብረ በዓል ጽዮን ማርያም ብለን እናከብራለን። ስለምንድነው የምናከብረው ስንል በስድስት ዋና ዋና ምክንያቶች የዛሬውን ክብረ በዓል እናከብራለን። እነዚህ ስድስት ዋና ዋና ምክንያቶች ምንድን ናቸው ስንል ታቦተ ጽዮን በምርኮ በሄደችበት ሀገር፣ በሀገረ ፍልስጤም ዳጎን የተባለ የአሕዛብን ጣዖት አድቅቃ በድል የተመለሰችበትን ዕለት በማሰብ ይህን ክብረ በዓል እናክብራለን። በተጨማሪም ደግሞ ታቦተ ጽዮን ንጉሥ ሰለሞን ወደ ሠራላት ቤተ መቅደስ በክብር የገባችበትን ዕለት በማሰብ ይህንን ክብረ በዓል እናከብራለን እናክብራለን። ሁለተኛው ምክንያት ደግሞ ቀዳማዊ ምኒልክ ከአሥራ ሁለቱ ነገድ እስራኤል የበኩር ልጆች ጋር በመሆን ሊቀ ካህናቱን አዛርያስንና ታቦተ ጽዮንን ይዞ አክሱም የደረሰበትን ዕለት በማሰብ ይህንን ክብረ በዓል እናከብራለን ማለት ነው። ሦስተኛው ደግሞ በ330 ዓመተ ምሕረት በአብርሃ አጽባሃ ዘመነ መንግስት ክርስትና የኢትዮጵያ ብሔራዊ ሃይማኖት ይሁን ተብሎ የታወጀበትን ዕለት በማሰብ ይህንን ክብር አለና እናከብራለን ማለት ነው። አራተኛው ምክንያት ደግሞ የቀደሙ ነቢያት ስለመቤታችን በተለያየ አምሳል ያዩበትን ዕለት በማሰብ ይህንን ክብር እናከብራለን። ለምሳሌ ህዝቅኤል በተዘጋች ቤተ መቅደስ፣ ዘካርያስ በተቋመ ወርቅ ወዘተ ሌሎችም ያዩበትን ዕለት በማሰብ ይህንን ክብር እናከብራለን ማለት ነው። አምስተኛው ምክንያታችን ደግሞ አብርሃና አጽብሃ በወርቅ በእንቁ ያሰሩት ባለ አስራ ሁለት ክፍል ቤተ መቅደስ ለመጀመሪያ ጊዜ ቅዳሴ ቤቱ የተከበረበትን ዕለት በማሰብ ይህንን እናከብራለን። ስድስተኛው ደግሞ በዘጠነኛው መቶ ክፍለ ዘመን ዮዲት ጉዲት አብያተ ክርስቲያናትን ስታቃጥል ታቦተ ጽዮንን ይዘው ወደ ዝዋይ ሐይቅ ከተሰደዱ በኋላ ዘመነ ሰላም ሲጀምር አክሱም በነበሩ ካህናት አስታዋሽነት ከዝዋይ ወደ አክሱም የገቡበት ዕለት በማሰብ ይህንን ታላቅ ክብረ በዓል እናከብራለን ማለት ነው። በመቀጠል ደግሞ መጋቢ አዲስ መምህር ዶክተር ሮዳስ ታደሰ በዓሉን በማስመልከት ሲያስተምሩናል፣ አሁንም መልካም ቆይታ። ድንግል ማርያም በእጽ ህይወት ትመሰላለች፣ ልጇ ኢየሱስ ክርስቶስ በፍሬው ይመሰላል። እየሰማችን ነው እችን ምስጢር እንገራችሁ። ለምን በህይወት ዛፍ ስራ ኖሯት ሲባል እሷ ራሷ ምን ተብላለች? የህይወት ዛፍ ይላታል ያሬድ። እውነተኛውን ፍሬ ማንን ስለያዘች? ማንን ክርስቶስን ስለያዘች። ዮሴፍ ለምን ጠበቃት ይላል። የፍሬ አስተውሉ። ለምን ጠበቃት ሲባል ተመልከት እስቲ የህይወት ዛፍን እግዚአብሔር በማን አስጠበቀ ይላል። በኪሩቤል ሰይፍ አስጠበቀ ይላል አዳም ተመልሶ በልቶ ሕያው ሆኖ እንዳይኖር የሰማችሁ ነው። በምን አስጠበቀ? በኪሩቤል ሰይፍ አስጠበቃት። ድንግል ማርያምም ማለ በአረጋዊ ዮሴፍ ተጠበቀች ይላል። ለምን? እውነተኛውን ፍሬ ፍሬ ሕይወት ክርስቶስን ተሸክማለ። ክብሪ ግባት እናታችን የህይወት ዛፍ ስር አስቀመጣል። የህይወት ዛፍ ደግሞ የሰው ዕድሜ መለኪያ ነው። የሄሮድስ ዛፍ ስር ተቀመጠች ሲባል የሄሮድስ ዛፍ የሰው ዕድሜ መለኪያ ነው ይላሉ ሊቃውንት አባቶቻቸው ለመጀመሪያ ጊዜ ኢትዮጵያ ሀገራችን ላይ ቤተ ክርስቲያን የሰሩት ልክ ኢየሱስ ክርስቶስ እንዳስተማራቸው አክሱም ጽዮን ላይ በ ሶስት መቶ ሰላሳ አመተ ምህረት አብርሃና አጽባሃ የተባሉ ሁለት ቅዱሳን ክቡራን ነገስታት በእውነት አስራ ሁለት መቅደስ አድርገው ስንት አድርገው አስራ ሁለት መቅደስ አድርገው በወርቅና በእንቁ ሀገራችን ኢትዮጵያ ላይ ተሰርላሽ። ደስ ይበላችሁም፣ በእውነት እንዴት ያስደስታል። የሰርሏትም ቤተ ክርስቲያን በምን ነበር ይባላል? በወርቅ። እስቲ በሉ እኛ በሲሚንቶ ነው። በወርቅ ሰሯት። ድንግል ማርያም ምንድናት? ወርቅ ናት። አይደለም አይገባትም፣ አይገባትም። ዘካርያስ ምን አለ? ወርኢኩ ተቋመ ማኅቶት ዘኩለንታሃ ወርቅ ይላታ። ሁለመንዋ ምንድን ነው ወርቅ በሉ እስቲ አምላክን ያያይኗ ምንድነው? አይሰማም። አምላክን የሳመ ከናፍሯ፣ አምላክን ያዘለ ጀርባዋ፣ እሱን ያጠቡ ጡቶቿ፣ እሱን የሳሙ ከናፍሯ፣ ሃይማኖቷ፣ ምግባሯ ተናገሩ፣ ንጽህናዋ፣ ቅድስናዋ፣ ክብሯ፣ ዘላለማዊ ድንግልናዋ ወርቅ ነው። በወርቅ ሰሩላት የድንግል ማርያምን መቅደስ። ለመምህራችን ቃለ ህይወት ያሰማልን። ቪዲዮን ላይክ ሼር እንዲሁም ሰብስክራይብ እያደረጋችሁ እንድትከታተሉን ለማስታወስ ያክል ነው። ቪዲዮ ብዙ ላይክ ሲያገኝ ብዙ ሰው ጋር ቪዲዮ ተደራሽ ይሆናል፣ በርካቶችም ይመሩበታል። ስለዚህ ቪዲዮን ላይክ ማድረግ አይረሳ። አሁንም እንቀጥል። እንኳን ለህዳር 21 ለቅድስት ጽዮን ድንግል ማርያም በሰላም አደረሳችሁ። በዓሉን በድምቀት የምናከብርበትን ከዕለቱ ታሪክ የተወሰደ አራት ምክንያቶችን ልንገራችሁ አንደኛው የድንግል ማርያም ምሳሌ የሆነችውን ታቦተ ጽዮን በኤሊ ልጆች በአፍኒንና ና በፊንሐስ ኃጢአት በዚህ ወር በ21 ቀን ተማርካ በብሔረ ኢሎፍሊ ሊሄዳ ሳለች በላይ የተቀመጠ የዳጎንን ጣዖት ኃይለ አውርዳ ጥላ ቀጥቅጣ ለእስራኤል ተድላ ደስታውን ያሰማችበት ለሰብአ ኢሎፍሊ ሊ የእባጅ ቁስል በአዝመራቸውም አይጥና ፍልፈል በመላክ ኃይሏንና ተአምራቷን ያሳየችበት ቀን በመሆኑ፣ ሁለተኛው ነቢዩ ዳዊት ነግሶ ልብሰ መንግስቱን ለብሶ ዘውዱን ደፍቶ እመቤታችን ታቦተ ጽዮንን አቢዳር ስትመለስ በእልልታ በይባቤ በዝማሬ የተቀበለበት ቀን በመሆኑ፣ ሦስተኛ እዝራ በአምሳ ለብዕሴት ታቦተ ጽዮንን ያየበት ቀን በመሆኑ፣ አራተኛ ዘካሪያስ ወልደ በራኪዮ ሄዱ አይቶ የብርሃን ፋና በብርሃን መቅረጽ ተቋመ ወርቅን የመሰለበት ቀን በመሆኑ ነው። ስለዚህ የእመቤታችን ድንግል ማርያም ታቦት ባለበት ቦታ በሙሉ በታላቅ ድምቀት ይከበራል። ከዕለቱ ታሪክ በአጭሩ የተወሰደ ነው። በጸሎቷ የሚገኝ በረከቷም ከሁላችን የክርስቲያን ወገኖች ጋር ይሁን። በመቀጠልም እመቤታችን ቅድስት ድንግል ማርያም ያደረገችውን ታምር የምንመለከት ይሆናል። ወደ ቪዲዮ ሁላችሁ ወደዚህ ተመለከቱ። ከትላንትና በስቲያ ከሦስት ቀን በፊት አንደበቷ መናገር የማይችል አሁን እንዲህ የማይተን እኮ እንጠራጠራለንና ለብዙ ወራት አንደበቷ መናገር አይችልም። በምልክት የምታወራ ሴት ናት። ወደ ሰሚነሽ ወደ ህክምና ከሄደች በኋላ ብዙ መድኃኒት ሰጧት፣ መረመሯት፣ ግራ ገባቸው። አልጋ እንድት ዝም አደረጉ። ዶክተሮቹ ሰባራሳቸው መነጋገር ጀመሩ። እንደኛው ግራ የተጋባ ሰው ከምን መንጣ ለማለት መናገር ያልቻሉ እንደው ዝም ብለው መድኃኒት አዘዙላትና እኔ መዳሪት ግን የእኔ ጉዳይ ሰሚነሽ ነው የሚፈታው። እንዲያ ምኖ የሚመጣ ወጣት እኮ ነ ያጣነው። ዛሬ እህታችን ወደ ገዳማችን መጣች። ለተወሰነ ቀን ኩጭ ካለች በኋላ ድንግል ማርያምን ማውራት ጀመረች። መምቴ ካንሰር ሲድን አይቻለሁ ዓይን ሲበራ ይቻለው። ለምንድነው የኔ ነገር ማይቀረፈው? እንደዋዛ ቢበዛ ነው ወይ ሰሜነሽ፣ እባክሽን ብላ ሰሜነሽን ላልቀሳ ነገረቻት! ከዛ ውጭ ላይ በትንሽ የፌስታን ለበረከት ገዳሙ እየሸጠ ልማት የሚያለማ በትንሽ የማር እምነት አለች። ያንን የማር እምነት በፀበል በጥበጥችና ማሩ ስትጠጣው የጀት ነገር እንደው ስጋ የመሰለ ከጎሮዋ ላይ እንደው ትጥልቅ ክብሎ ወጣና ራ አንደበቷ ተከፈተ። አመስግሎ አንደበቷ ተከፈተ። ይኸውም ከትላንትና ጀምሮ እህታችን በሰሜኖች ኪዳን ብረት በማሯ እምነት አንድ ቦታ ተከፍቶ ፊታችሁ ቆማ ለምስክርነት በቅታለች። የሰማች መራን እናያን አሜን ለእኛም እመቤታችን ከልጇ ታማልደን ከተያዝንበት በሽታው ልትፈውሰን በለተቀኗ መልካም ነገርን ታሰማን። እኛም እንዲሁ ተፈውሰን፣ እኛም እንዲሁ ተደርጎልን ለመመስከር ያብቃን። በእርግጥ ብዙ ተደርጎልናል። በድጋሚ መልካም በዓል ይሆንላችሁ። በመጨረሻም ከአክሱም ጽዮን ቤተ ክርስቲያን አባቶች የተላለፈ መልእክት ላስደምጣችሁ። ወወልድ መንፈስ ቅዱስ አሐዱ አምላክ ይህ መልእክት የሚተላለፈው ከርዕሰ አድባራት ወገዳማት አክሱም ጽዮን ቤተ ክርስቲያን። በርዕሰ አድባራት ወገዳማት አክሱም ጽዮን ስር አስራ ሶስት አብያተ ክርስቲያናት ይተዳደራሉ። በእነዚህም ከ700 አገልጋዮች በመደበኛ 700 ደግሞ ያለ ደሞዝ በትርፍ የሚያገለግሉ ከ1400 አካባቢ የያዘ ቤተ ክርስቲያን ወይም ደግሞ የቤተ ክርስቲያኑ የመብራት፣ የውሃ፣ የነዳጅ ለጀነሬተር ይህ ሁሉ የሚሸፈነው በእናንተ በህዝበ ክርስቲያን ነውና የተቻላችሁን አቅም የቤተ ክርስቲያኗ እንድትረዱ እንድታገዙ ለሚመጣው የህዳር ጽዮን በዓል ለ2018 ዓ ም ደግሞ መጥታችሁ ጽዮንን እንድትሳለሟት ያው ሰላም ነው ያለው የመንገድ ችግር የለም፣ ሰላም ነው። ስለዚህ በዚህ ምንም አይነት ስጋት እንዳይኖርባችሁ አክሱም ጽዮን መጥታችሁ እንድትሳለሟት መጥታችሁ የህዝብ ለህዝብ ግንኙነቱ ተጠናክሮ እንዲሄድ እንድትመጡ አደራላሉ። መልካም በዓል ያድርግልን፣ እግዚአብሔር ይስጥልን። ከዚህ በታች ደግሞ የርዕሰ አድባራት ወገዳማት አክሱም ጽዮን ሂሳብ ቁጥር አሉ። እነዚህን ወደነዚህ ሂሳብ ቁጥር የተቻላችሁን አስራት በኩራት ወደዚህ ቤተክርስቲያን እንድትልኩ በድጋሚ ጥሬን አቀርባለሁ። አመሰግናል። ውድ የናታን ሚዲያ ቤተሰቦች በዛሬ ቪዲዮ ጠቃሚ የሆነ መንፈሳዊ ትምህርት እንዳገኛችሁበት ተስፋ እናደርጋለን። ህዳር 21 ለምን ይከበራል በሚል በዓሉን በማስመልከት በሰፊው ተማምረናል። ከዚህ በኋላም አዳዲስ እና ጠቃሚ የሆኑ ቪዲዮዎችን ስንለቅ ወደ እናንተ እንዲደርሱ ቻናሉን ሰብስክራይብ ስታደረጉ የደወል ምልክቷን ማብራታችሁን ወይም ደግሞ የደወል ምልክቷን መጫናችሁን አትርሱ። ቻነሉን ለማገዝ ከላይክ አጠገብ ቴንክስ እንትላለች፣ እሷን በመጫን ቴንክስ የሚለውን በመጫን በሱፐርቻት በሱፐር ቴንክስ ቻናሉን መደገፍ ትችላላችሁ። እንዲሁም ሰብስክራይብ ስታደረጉ ጆይን ምትል ትመጣለች። እሷንም በመንካት የናታኔ ሚዲያ ሜምበርሺፕ አባል ወይም ደግሞ በቋሚነት ናታኔ ሚዲያን የምትደግፉ ቤተሰቦቻችን እንድትሆኑ ስንል እንጋብዛለን። ከዚህ በፊት የተለቀቁ ቪዲዮዎች እንግዲህ ገብታችሁ ትመለከቱ ዘንድ እጅግ አስተማሪ የሆኑ ስለ መዝሙረ ዳዊት፣ ስለ ውዳሴ ማርያም መዝሙረ ዳዊትን ውዳሴ ማርያምን እንዴት እንጸልይ፣ የጸሎት ቅደም ተከተል በሚሉ እጅግ የተዘጋጁ በርካታ ቪዲዮዎች አሉ። እሱን ገብታችሁ ተመልከቱ። እነሆ የገና ጾም ወይም የነቢያትን ጾም ከያዝን ሳምንት አስቆጥረናል። የገና ጾምን ጾመ ነቢያትን ለምን እንጾማለን? ይህንንም በማስመልከት ቪዲዮ ስለሰራንበት እሱንም ገብታችሁ ተመልከቱ። ለማንኛውም ሀሳብ ወይም አስተያየት ወይም ጥያቄ ካላችሁ በቴሌግራም አት ሄኖክ 6679 ላይ ብታናገሩኝ ትችላላችሁ። ወይም ምርትና አገልግሎቱን በዚህ ቻናል ለማስታወቅ ደግሞ በስልክ ቁጥር 0912 73 5701 ላይ ብትደውሉልን የምታገኙን ይሆናል። የዛሬው ቪዲዮ ይህንን ይመስል ነበረ። አዘጋጅና አቅራቢ ሄኖክ ነበርኩኝ ከናታነም ሚዲያ። በቀጣይ በሌላ አስተማሪ ቪዲዮ እስክንገናኝ እስከዛው ሰላም